አምላ እስረጋት መሀር ሰብዒን አልፍ ተኸይለው ሰብዒን አልፍ ያ ጅማ መሀር ከአምላ መዳሟን በጸባይ እባክሽ የእኔን ነገር አድርግልኝ ብላ ስትላት፣ መዳሟ ግን እምቢ ያሻፈረኝ ስትላት፣ የመዳም ቅንቅመም ግን የወሰነችው ውሳኔ እና የወሰደችው እርምጃ በጣም ከባድ ነበረ ማለት ነው። ለማንኛውም እንዲህ የምታረጉት እህቶቼ ተጠንቀቁ። አንዳንድ ጊዜ ደግሞ አንዳንድ መዳሞች ይህ መጥፎ ውሳኔ እንድትወስኑ እና መጥፎ ነገር እንድታደርጉ የሚገፋፋችሁ የሚፈታተኗችኋሉ ማለት ነው። እና ለማንኛውም ምን እንዳደረገች ነግራችኋለሁ። ቪዲዮን እስከ መጨረሻው ማዳመጥ፣ ላይክ ሼር አድርጉት። አሰላሙ አሌይኩም ወራህመቱላይ በረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላስፈረው ታላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ለምታደርጉ አድርጉልኝ ጥሩ ኮመንት ለምትሰጡኝ ወላ በጣም ነው ደስ የሚለኝ፣ እና አላ ይጠብቃችሁ። ሙስሊም ክርስቲያን ሳትሉ ከጎን የሆናችሁ ጥሩ ኮመንት የምትጽፉልኝ የምታበረታቱኝ አላስፈነው ታላ ያሰባችሁትን ያሳካላችሁ። ወላይ በጣም ነው ደስ የሚለኝ፣ በጣም ኮመንታችሁን ሳነብ አንዳንድ መጥፎ ቢኖሩበትም አብዛኛው ግን ወላሂ ለአዚም መልካም መልካም ነው እና አላህ ይጠብቅልኝ። ለማንኛውም እድሜያችሁ ይርዘም የኔ ቅመሞች ማለት ነው። አላህ ከመዳም ቤት ስቃይና መከራ አውጥቶ በራሳችን ህይወት አስደስቶ ያኑረን። ሲቀጥል ዛሬ ይዤላቸው የመጣሁት በመጀመሪያ ግን ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ባይቢ አይከፈልበትም፣ ላይክ ሼር አድርጉልኝ ማለት ነው። እዚጋ የእጄን ሂና እያሳየኋችሁ ነበረ። ለመጀመሪያ ጊዜ መዳሜ አምሳር ያህል ከፍላ ይህን አሰርታኝ ነበር። አሁን ወደ ዝግጅት ያለበት ቦታ እየሄድን ነበረ እዛ ሁኝ የቀረስኩት ይህንም ቪዲዮ እየሄድን ማለት ነው። ዛህምኛ እየሄድን ነበረ። ለማንኛውም ወደ መጣሁበት ቪዲዮ ስገባ መግቢያ ላይ እንደሰማችሁት አንዳንድ መዳሞች ወላሂ ላዚም በጸባይ ስትጠይቋቸው በቃ የሆነ በቃ ስትለምኗቸው በቃ እናንተ ላይ መራመጥ፣ እናንተን ሀቀ መውሰድ ይፈልጋሉ ማለት ነው እና በጸባይ ስትጠይቃት ይህንን ነገር እንድታደርግላ ስትለምናት፣ ግን መዳሟ ፈቃደኛ አልነበረችም። በኋላ ላይ ግን ልጅቷ የወሰነችው ውሳኔ ግን በጣም ከባድ ነበረ። አስባችሁታል? ሰባ ሺ ሪያል ማለት እኮ በጣም ከባድ ነገር ነው። እችን ልጭ እኔ ሌብነት እያበረታታው አይደለም። በነገራችን ላይ ይህን ሌብነት ስረቁ እያልኩ ሳይሆን፣ አንዳንድ ጊዜ ሀቃችሁን በእጃችሁ እንድትወስዱ የምትወስኑበት ጊዜ አለ። ገባችሁ? እኔ ይህንን ነገር አታድርጉ። ታባይቢ ከቻላችሁ ህጋዊ ከሆናችሁ ሀቃችሁን በምትወስዱበት መንገድ በህግም ይሁን እንዲሁም ደግሞ በቤተሰብ እንደዚህ ሞክሩ እንጂ ሰርቃችሁ ጦ አልላችሁም። ገባችሁ? ለምን ብትሉ በአሁኑ ሰዓት ላይ ፎቶችሁ ሊገኝ ይችላል። ፎቶችሁን እንትን ወስተው ሊከሷችሁ ይችላሉ። በተለይ ደግሞ በተለይ በተለይ በአሁኑ ሰዓት ላይ ቤት ሁሉም ቦታ ላይ ካሜራ ስላለ ፊታችሁ ይታያል። ቤተኛውን ቦታ እንኳን ሰርቃችሁ ወታችሁ ራሱ ወደ ሀገር የምትገቡበት መንገድ አይኖርም። ገባችሁ እናንተ ሀቃችሁን ለመውሰድ ብላችሁ የነሱን ስትወስዱ ወይም ደግሞ ሀቃችሁን ከነሱ አልሰጠም ብለው እንትን መጥፎ ነገር በቃ ያ ሀቃችሁን አልሰጠም ስሏችሁ ቤት ውስጥ ባለ ነገር ሀቃችሁን የምታገኙበት መንገድ ትፈልጋሉ። አንዳንድ ወርቅ ይሰርቃል። አሁን አንዲት ወላይ ወርቅ ሰርቃ ከዚህ በፊት የመዳሟን የንትን የኒካ የኒካ ጊዜ የጋዛላትን ወርቅ ሰርቃ ለዛም የአምስት ወር ደሞዟን ስትከለክላት፣ ነገ ሰጥሻለው፣ ከነጎዛ ሰጥሻለው እያለች አምስት ወር ቤቷ ውስጥ ለሁለት አመት ቆይታለች። ግን አምስት ወር ሙሉ ብሯን ሳሰጣት ቆየች ማለት ነው። ለመነቻት ለመነጃት ነጌ ከነጎዳ ነጌ ከነጎዳ እያለች መጨረሻ ላይ ግን የለሽም አይነት ነገር ያምን የምታሳየት ጸባይን የምታሳየት ነገር የለሽም አይነት ነገር ሲሆንባት ምን አደረገች? ያን ያክል የአምስት ወር ደሞዟን የሚያወጣላትን ወርቅ ሰርቃ ወጣች ማለት ነው። ግን ቤቱ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ቤት ውስጥ ካሜራ የለም፣ ሴትዋም ስልክ ላይ የእሷ ፎቶ ምናምን ስለሌለ ልጅቷ ነፃ ወጥታለች። ማንም አላገኛትም። ግን ሀቋን በእጇ ውስጥ አለች ማለት ነው። አንዳንዶቹ ደግሞ ፎቶቹን ይይዛሉ። እንዲሁም ደግሞ ሄደው አሁን በተለይ ደግሞ ጠለብ ከሆናችሁ እነሱ ቤት የምትሰሩ ከሆነ ምን ያደርጋሉ ስማችሁን ፎቶችሁን፣ ወስተው ወደ ሀገር እንዳትገቡ ከነሱ ቤት እንኳን ሰርቃችሁ ቢትወጡ ራሱ ወደ ሀገር የምትገቡበትን መንገድ ይዘጉባችኋልማ ነው። ቤተኛው መጋጣሚ ቅጣት እንድታገኙ ያደርጋሉ ማለት ነው። እና እንደዚህ አይነት መቶ ውሳኔ አትወስኑ ብዬ ያስባሉ። ለምን ከመጀመሪያው ከአንድ ወር አሁን ለምሳሌ አንድ ወር ሳልፈው ሁለተኛ ወር ላይ ግዴታ ብራችሁን እንዲሰጧችሁ ማድረግ አለባችሁ አለበለዛ የወር እንደዚህ ጠለብ ከሆናችሁ ብራችሁን በየወሩ መቀበል አለባችሁ። ለምን ሲቆይ በጣም ከባድ ነው። እንዲሁም ደግሞ ደሞዝ ተጨማሪ እንዲያደርጉላችሁ ጠይቃችሁ እምቢ ካሉ፣ ከዛ ቤት ወደ ሌላ ቤት መቀየር እንዳለባችሁ ተናገሩ እንጂ እንትን ጨምሪ ብለው ብለው ብለው ደሞ ደሞዛችሁን ሳይሰጧችሁ አምስት ወር ስድስት ወር አመት የሚያቆዩ መዳሞች አሉ። ደግሞ ብራችሁን መዳሞቻችሁ ጋር የምታስቀምጡ እህቶቼ ተጠንቀቁ። በጭራሽ ማለት ነው። ለመዳሞቻቹ ብድር ራሱ መስጠት አለባቸው ብዬ አላስብ። እኔ ብድር ሰጥቻት ማለት ነው። ወላሂ ላዚ ይሄው ስንት አሁን አመት ከሁለት ወር ሆነው ማለት ነው። አሁን አመት ከሁለት ወር ሙሉ 1800 ሪያል ወስዳብኝ እስካሁን አልሰጠችኝም። ነገ ሰጥቻት ደሞ 500 ተሰጠኝና በሳምንቱ መታ አምስት መቶ መልሳ ትወስተዋለች። ማነው አሁንም አምስት መቶ ትሰጠኝና ባወሩ ተመልሳ ትወስተዋለች። ማነው እንደዛ እያደረገች አሁን እሷ ጋር ስንት ብር እንዳለኝ ልንገራችሁ። ወላሂ ላዚም አንድ ሺህ ስምንት መቶ ሪያል አለኝ። ማነው እሷ ጋር ግን ነገ እሰጥሻለሁ ከነገ ወዲያ ይሰጥሻለው እያለች ይኸው አመት አመት ከሁለት ወር ሞላው። ገባችሁ? አረብ አትመኑ፣ ብራችሁን አትስጡ። ሰጣችሁ ማለት ወዲያው እንዲመልሱላችሁ ማድረግ ነው ያለበች። ያንን ሳይመልሱ ደግሞ ሌላ ብድር ሲጠይቋችሁ እሺ እንዳትሉ ማለት። ከዛ በኋላ አሁን መስጠት አቁም ያሉ የለኝም ነው ምላት። ደሞዜን ተቀብዬ ራሱ ቢሆን ሰዋቅ መቶ ወስዶታል ነው ምላት። ማን ነው ለምን ሰዋቁ መጥቶ እንትን ይቃ ምናምን እንትን ስል ስለሚወስድልኝ ሰዋቅ ወስዶታል የለኝም ነው ምላት ማለት ነው። ብዙ ጊዜ ተጠይቀን የለኝም ደግሞ ዝርዝር የለኝም፣ አይ ሙሉ ስጪ፣ አልሰጥም ከዘረዘርኩት ብሩ ይበላሽብኛል እያልኩ እምቢ ላት አለው ማለት ነው። እና እች ልጅ ያደረገችውን ውሳኔ ልንገራችሁ። አሁን መግቢያ ላይ የሰማችኋት ለብዙ ጊዜ መዳሟ ቤት ቆይታለች። እዛ ቤት ስትቆይ ግን ደሞዝ ጨምርልኝ ስትባል አንድ ላይ አጠራቅመን እንሰጥሻለን፣ እንጨምርልሻለን ይሄ ናክል ጨምርልሻል። እሺ የት አለ ብሩን? እኮ የወሩም የበፊቱን ነው የምትሰጡኝ ተጨማሪ ብር የት አለ ብላ ስትጠይቃት፣ ነጌ ከነጎዳ ነጌ ከነጎዳ እያለ ሁለት አመት አስቆጠረች ማለት ነው። እዛ ቤት ላይ ገብቷቸዋል። ከዛ በኋላ ምንም አይነት የሚሰጧት ነገር የለም። ተጨብርም ተጨማሪ ያደረጉላት ነገር የለም ደግሞም ደሞዟንም እያቆዩባት እያቆዩባት ሲመጡ መጨረሻ ላይ ግን ሴቷ ብሯን የት እንደምታስቀምጥ ታውቃለች፣ ክፍሏን ስለምታጸዳ ምናምን ነገር። ከዛ ሴቷ ደግሞ ብሯን የት ነው ያቀ ያስቀመጠችው ያንን የኔካ እንትን፣ ለምሳሌ ልጅቷ ሁለት ዓመት ሆናት ሴቷ ካገባች ማለት ነው። እንዳገባች ነው እችን ሰራተኛ ያመጣቻት። እና ያንን ብር ደግሞ የት ነው ያስቀመጠችው? አልጋዋ ስር ነው ያስቀመጠችው ማለት ነው፣ ያንን ሰባ ሺህ ሪያል አልጋዋ ስር አስቀምጣዋለች። የት እንዳለች ስለምታቅ ደግሞ መጨረሻ ላይ እች ሰራተኛ መወሰን ያለባት ውሳኔ ምንድነው? የሁለት ዓመት ደሞዝ ተጨማሪ ስላላደረጉላት እና ደግሞ የራሷንም ደሞዝ በጊዜ ስላልሰጧት ያንን ሙሉ ሪያል ማለት ነው፣ ሰባ ሺህ ሪያል አስባችሁታል። ኢዛ ወጣች እየተባለ ነው ያለው ማለት ነውና አባካቾ የቶጨ ጥንቃቄ አድርጉ። የራሳችሁ ያልሆነን ነገር አትንኩ። ሀቃችሁን ደግሞ በስነ ስርዓት ለመውሰድ ሞክሩ። በተለይ ደግሞ ህጋዊ ከሆናችሁ ቤተኛውም አይነት አጋጣሚ ብራችሁን ሀቃችሁን ማስወሰድ ትችላላችሁ። አሁን ህጋዊ ያልሆኑ ሰዎች በጣም ከባድ ነው፣ ሄዶም ለመክሰስ እንዲሁም ደግሞ ወደ ኢምባሲም እንትን ለማለት ይከብዳል። ገባችሁ። ሆኖም ግን እናንተ በእንትን ሀቅም ብላችሁ ሀገር ገባውም አልገባውም ሀቄ ሀገር ገባውም አልገባውም ሀቄ መገኘት አለባችሁ ብላችሁ ሄዳችሁ ከከሰሳችሁ እቃማ ራሱ ባይኖራችሁ ሀቃችሁ ይገኝላቸዋል ማለት ነው። እና ተጠንቀቁ፣ ሀባይቢ መጥፎ ውሳኔ ለመወሰን አትሞክሩ። እንዲሁም ደግሞ የመዳሟን የትኛውም አይነት እቃ አታንሱ ማለት ነው። ወላ ነዋዚ ነው ምላችሁ የሆነች ትንሽ እንትን አሁን እነሱ ሳይሰጧችሁ ራሱ አሁን ለምሳሌ እነሱ ዙባላ ላይ አድርጉ ብለው የሰጧችሁን እቃ እናንተ ልብስ ላይ አትጨምሩት፣ ከነ ጭራሹ ማለት የሰጧችሁን እቃ ራሱ ከእናንተ እቃ ጋር ጨምራችሁ እንዳታስቀምጡት። ለምን በኋላ ላይ ሻንጣችሁ ሲፈተሽ የኔን እቃ ራሳችሁ ይሰጧችሁና ተንኮል ለማሰብን እናንተ ላይ የሆነ ችግር ለማድረስ ሲፈልጉ ተንኮለኛ ስለሆኑ የሰጧቸው እራሱ ሰርቃኝ አለች ሊሉ ይችላሉ ማለት ነው። ገብቷችኋል? ሀባይቢ ያላህ ይጠብቀን። ለማንኛውም እራሳችሁን ጠብቁ። ሀቃችሁን በየወሩ የማይሰጧችሁ ከሆነ ግዴታ እንዲሰጧችሁ ማድረግ፣ አለበለዚያ እዚህ ቤት አልሰራም ብላችሁ ሌላ ቤት መቀየር እንዳለባችሁ ታውቃላችሁ። እና አባይ ቢላሂ ይጠብቀን። የሚጠብቃችሁም የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ ያመሰግናለሁ። ቪዲዮ አንግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሌ የማድሰውናችሁ Subscribe አድርጉ። የኔ ምርጦች በቀደም አሞኛል ብዬ አላህ አፍያሽን እስጥሽ ብላችሁ ሙስሊም ክርስታን ሳትሉ ከጎን ለነበራችሁ በጣም ነው ማመሰግነው። በተለይ ደግሞ ክርስታን እህቶች ወላሂ ላዚም ምን ብዬ እንደምናግራችሁ አላቀም። ለማንኛውም ወርዳችኋለሁ። ሁላችሁንም አላህ ከእኔ በላይ ይውደላችሁ። ሰላም አለይኩም ወረሐመቱላሂ ወበረካቱ።